አዲስ ነገር ስላለ አዲስ ነገር ስላለ ለጓደኞቻችሁ አስር አስር ሀያ ሀያ ሼር ሼር እያደረጋችሁ ተያይዛችሁ ስምንት ሰዓት ላይ ማርታ ቤት ተጋብዛችኋል እንዳትቀሩ። ላይቭ ላይ ሀሳብ በጋራ እንሰጣለን፣ በጋራ እንነጋገራለን። ይመለከተናል። ለልጆቻችን፣ ለትውልድ፣ ለሀገር ገጽታ፣ ለሁሉም መፍትሄ ወደሚሆነው አንድ ላይ የእናንተ በእኔና በሚዲያው ስም በልጆቼ ስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይቅርታ አድርጉልኝ። በቃ እቺ ነፍስ የተባረከች ነፍስ እንድትሆን ጸልዩልኝ። በቃ የባከነች ነፍስ ናት እና እች ነፍስ አይታችሁ በደካማ ጎን የገብታችሁ በእውነት ኢትዮጵያውያን፣ በቃ ችግሬ ተረርታችሁኝ አብራችሁኝ ከጎን የሆኑ እንጂ የኔና ውዷ ጓደኛችን ሰርካ ለማስራት ተመልሳ ወደ ሚዲያ እንደ አዲስ መጣለች ና ነገር ይዛችሁ በሀሰት መረጃ ይዛችሁ በእውነት እኔን አትቀየሙኝ። ይቅርታ ነው የምለው፣ ምክንያቱም የተሳሳተ መረጃ ስላቀረብኩኝ ምንም ሳላቅ እውነት አስመስዬ ስላወራው ይቅርታ ላለው ደጋግሜ ማለት ነው እና እስካሁን የዋሸሁት እስካሁን ውሸት የሆነ መረጃ ያቀበልኩት እውነቱን ስላላወቅኩ ነው። በቃ ኢትዮጵያውያን አትፍረዱብኝ። ሰው እውነት ሳያቅ የተሳሳተ መረጃ ያቀብላል። እኔ እውነት አላቅም። እውነቱን የገለጠልኝ ግን ያለመድኃኒት ኢየሱስ ክርስቶስ ነው። አብዝቼ እግዚአብሔር ቤት ስለሄድኩኝ ልጄን አጠገቢ አድርጌ በመያዜ ና እውነትን እፈልጋለሁ ብዬ እግዚአብሔር ፊትና አሁንም ይቅርታ አድርጉልኝ ይላለሁኝ። ዛሬ በጣም አበዛውባችሁ ጨቀጨቅሽን እንዳትሉኝ፣ ነገር ግን አንድ ልቤ ያላረፈበት ነገር ስላለ እሱን መናገር ስላለብኝ ነው። ቅድም እንደነገርኳችሁ የሰው ልጅ ዛሬን ስለማደሩ አያውቅምና ስለ እያንዳንዷ ቀን ያለውን እውነት ማውራት አለበት ያኔ ውስጡ ወርፍ ይላል ስለዚህ እኔ አሁን ለኢትዮጵያ ህዝብ ይፋ ላደርገው የምፈልገው ነገር አለኝ አንተ ያልከው ይሁን ብየዋለው አምላኬን እኔ አሁን ሰሞኑን ህጻናት ልጆች መዝሙር ያወጡ ልጆች አሉ ሄራንና ሶሊያና የሚባሉ በጣም የምወዳቸው ህጻናቶች ናቸውእና እግዚአብሔር ከፍ ያደርጋቸው፣ የአገልግሎት ዘመናቸው ከፍ ይበልና አንተ ያልከው ይሁን ያሉትን ዝማሬ አይቼዋለሁ። አንተ የፈቀድከው ይሁን፣ ደስ የሚል የእግዚአብሔር ድምፅ ያለበት የእግዚአብሔር ቃል ያለበት እውነተኛ የሆነ ነገር ነው። አንድ ሰው ለፍቶ ለፍቶ ለፍቶ ለፍቶ መጨረሻ ትዕግስቱን አሟጦ የመጨረሻው ሰዓት ላይ ያለ መድኃኒት ኢየሱስ ይመጣል። ያኔ እኔ ማ አቅቶኛል፣ አንተ ያልከው ይሁን አንተ የፈቀድከው ይሁን እንልና የድካማችን እረፍት እሱን እናደርግና በእሱ ተጽናንተን ወደ እሱ እንሆናለን ማለት ነው። ስለዚህ ጉዳዩ የእምነት ጉዳይ፣ ጉዳዩ እግዚአብሔርን የማመንና እውነትን የመረዳት ስለሆነ፣ እምነት፣ ተስፋ፣ ፍቅር ከነዚህ ሁሉ ፍቅር ይበልጣል። እምነት እንዳለ ሁሉ ተስፋም እንዳለ ሁሉ፣ ፍቅር ግን አሸናፊ ነው። ፍቅር በምንም ነገር ሊተካ አይችልም፣ ልክ እንደናት። ስለዚህ እውነተኛውና ሐቀኛው የሆነው ነገር እኔ እግሬ ቢበሳሳም በመርፌ ደሜ ቢቀነስም ደሜም ቢቀዳም ስጋይም ቢቦረቦርም ብዙ አይነት ነገር ቢደርስብኝም እችለዋለሁ። ምናልባት አጥፊ ሁኜ ይሆናል። ምናልባት ለፈጣሪ ሳልመቸው ሁኜ ይሆናል። ምናልባት ሳልጾም ሳልጸልይ ቀርቼ ይሆናል። ምናልባት በቤተ መቅደስ ውስጥ ሳልመላለስ ቀርቼ ይሆናል። አዎ የዚህ መልስ ሊሆን ስለሚችል በሰው ላይ ጣቴን መቀሰሬን ትቻለሁ። በሰው ላይ ሐሜትን፣ በሰው ላይ ጥላቻን ትቻለሁ በአሁኑ ሰዓት። ለምን ሁሉንም ነገር እግዚአብሔር ስለሚያውቅ እግዚአብሔር በሰዓቱ ሁሉንም ስለሚያደርግ እኔ ይሄን ሁሉ ነገር ማለቴ በእግዚአብሔር ስም እንዲሁም ደግሞ በኢትዮጵያ ህዝብ በተከበረው በንጹሐን ህዝብ ስም ይቅርታ እጠይቃለሁ አሁንም ደግሜ ደግሜ ይቅርታ እጠይቃለሁ ይቅርታ የምጠይቅበት መንገድ የተናገርኩት ነገር ሀሰት ሆኖ ሳይሆን የተናገርኩት ውሸት ሆኖ ሳይሆን ነገር ግን ነገር ግን እባካችሁን ለሰላም ብንሮጥ ይሻላል እባካችሁን የነደደውን እሳት ልናጠፋ ብናጠፋው ነው የሚሻለው እባካችሁን ስለ መልካም ነገር ብንሮጥ ይሻላል። እባካችሁን እና አንተ የፈቀድከው ይሁን እና ጌታ ሆይ ወደ አንተ በቃ እንዴት ብዬ ልንገራችሁ፣ ወደ አንተ መሽቀዳደም፣ ወደ አንተ በቃ እሱን ፍለጋ፣ ወደ እሱ ብቻ መጠንከር ይሆንልን። የእኛ ሀሳብ ይሄ ብቻ ቢሆን ጥሩ ነው። ክብሪት ለመጫር ወይም ደግሞ ነገሮችን ለማባባስ ወይም ደግሞ እንዴት ብዬ ልንገራችሁ፣ አሁን የቆሰለን ነገር በሆነ ነገር በነካችሁት ቁጥር እየደማ ነው የሚሄደው አይደለም። ያንን ነገር እንትወው እስኪ እስኪ ረፍት ሰላም የሆነ ህይወት እንድናመጣ በቃ እኔ ምንም አይነት አላስፈላጊ ሰው ቆሻሻ ከንቱ ሰው ከሆንኩኝ በቃ ምክር ለግሱኝ። በቃ አንቺ እንደዚህ አይነት ሰው ነሽ በሉኝ፣ ተይ በቃ በሉኝ፣ እተዋለሁ። እኔ ለንስሐ ልቤ ተዘጋጅቷል። ደግሜ ደግሜ መቶ ሺህ ጊዜ ንስሐ ገባለሁ። ይቅር በለኝ አምላኬን እላለሁ። እባካችሁን ያለ መድኃኒት ኢየሱስ ክርስቶስ እናስቀድም። እባካችሁን ስለ ስጋችን አንስገብገብ። እባካችሁን ዛሬ ለመኖር ለማናቃት ህይወት ዘላለማዊውን የእውነተኛውን የሆነ የተንቆጠቆጠውን የክርስቶስን ፍቅር የክርስቶስን ዙፋን አንጣ። እኔ በሱ መንገድ ስላለውኝ ነው። አሁንም እየራበኝ፣ ኔ ወደ ኃጢአት ቦታ አልሄድኩም። እውነት ሰባት ስምንት ሞተር ያው፣ እግዚአብሔር ምስክሬ ነው። በየቀኑ ይከተለኛል፣ የሄድኩበት ቦታ ሁሉ ስርስሯንም እየገባ ሞተር ይከተለኛል። ሞተር ሲከተለኝ እኔ የት ነው የሚሄደው? እግዚአብሔር ቤት ነው የሚሄደው። በቃ በቃ የምጎርሳትን ነገር ለመፈለግ የሆነ ልፍጨረጨር እችላለሁ። እውነቴን ነው። መቼም ሰውነንና የሆነ ነገር አለ አይደለ? የዕለት የምንፈልጋትን ነገር ለማግኘት እንፍጨረጨራለን። አለቀ። ከዛ ያለፈ ደግሞ ወደ ቸርች ነው ወደ እግዚአብሔር ቤት ነው የሚሄደው። አብዝቼ ሌላ የሚሄድበት ቦታ እያጠም የለኝም። ጥንቁላ ቦታ ሌድ በአድ ቦታ ሌድ በቃ ይሄ ነው። ስለዚህ ምንም ነገር ይሁን ምንም፣ እኔ ትቸዋለሁ፣ ለእግዚአብሔር ሰጥቸዋለሁ። ይሄው ተከተለኝ፣ ይሄው እንደዚህ ሆነ፣ ይሄው እንደዚህ ፈጠረ አልልም። ለክርስቶስ ኢየሱስ ሰጥቸዋለሁ። አዎ በዛም፣ በኋላዬም፣ በፊት ለፊቴም፣ በጎኔም፣ በዚህም ከለላት ተደርጎልኝ፣ ጌታ ኢየሱስ ክርስቶስ በዙፋኑ ጠብቆኝ፣ መላእክታን ተልከውልኝ ወጥቼ በሰላም ከገባው ጌታ ኢየሱስ ክርስቶስ የእሱ ዙፋን የእሱ ቸርነት ይበልጣል አይደለ? ስለዚህ እሱን ብቻ ነው ማምነው፣ ሌላ ማምነው ነገር የለኝም። እምነቴ በእሱ ላይ ብቻ ነው። ስለዚህ እኔ ይቅር ባይ ነኝ፣ በእውነት ይቅር ባይ ነኝ። ይቅር እላለሁ፣ ስለበደልኩኝ፣ ስለተበደልኩኝም ስለሆነው ነገር ሁሉ በጣም ይቅርታ እላለሁ። አሁንም ደግሜ ደግሜ ይቅርታ ስለምን ብትሉኝ ትናንትና ስለሆነው ነገር ነገ የሚደረገውን ነገር እንዲቆም ነገ የሚመጣውን ነገር በክፉ እንዳይሆን በመልካም እንዲሆን እኔ ንጹህ ልብ ነው ያለኝ። ምንም ነገር ልደረግ ቅድም ነግሬያቸዋለሁ። ምንም ነገር ልሁን፣ ምንም ነገር ለዚህ ለበሰበሰ ለከንቱ ስጋ ምንም ነገር ይሁን፣ በቃ እግዚአብሔር ግን መሐሪ ነው። የጎደለውን ነገር ይሞላል። የተወሰደውን ደም እሱ ይመልሳል። የተቦረቦረውንም ስጋ እሱ ይጠግናል። የፈረሰውንም ጎጆ እሱ እንደገና ይሰራል። አምላክ ኢየሱስ ስራው እጹብ ድንቅ ነው። የሱ ስራ በእውነት እጹብ ድንቅ ነው። ልክ አሁን በጨለማ ውስጥ በጣም ትንሽዬ ኮከብ ስታበራ ከላይ ትታያለች አይደለ። በጨለማ ውስጥ ትንሽዬ የሆነ ብርሃን ካለ እግዚአብሔር የተመሰገነ ይሁን፣ ብርሃኑ ይኖር እንጂ። እኔ ደስተኛ ነኝ። ስለዚህ እኔ አሁን ይቅርታ ልልበት የተገደድኩት ትልቁና ዋነኛው ነገር ምንድ ነው? ህፃናት ልጆቼን ከተለየኋቸው ሰዓት ጀምሮ በህይወትም አገኛቸው አልመሰለኝም ነበር። ኢትዮጵያውያን እናቶች ታውቁታላችሁ? ዘጠኝ ወር ተሸክማችሁ በምጥ ብላችሁ አመጣችሁ ወልዳችሁ፣ ያለምንም ነገር በቃ በድንገት ሶስት ህፃናት ልጆችን ስታጡ፣ እኔ እንጃ ያላቅ እኔ ያላቅ። በእውነት በጣም ጠንካራና በጣም ትዕግስተኛና በጣም በቃ ጨክኜ፣ አዲስ ልብ ግጠምልኝ ጌታ ሆይ ብዬ ነው ያደረኩት ማለት ነው። ጌታ ሆይ አዲስ ልብ ግጠምልኝና እነዚህን ህፃናቶች ከረሃብም ሆነ ከማንኛውም ስቃይ ታደግልኝ አምላኬ ሆይ በቃ ምናልባት እኔ ክፉ እናት ናት ተብዬ ከሆነ እያስረባቻቸው ነው፣ እየለመነችባቸው ነው፣ እንደዚህ እያስደረገች ምናምን እሱ ነገር በቃ ይሄ ጭንቅላቴ በቃ ሌላ ነገር ውስጥ ሊከተኝ ሆነ ማለት ነው። በቃ እንደዛ ከሆነ ግን ለምን አምላኬ ሆይ አዲስ ልብ ግጠምልኝ እና እነዚህን ህጻናቶች መግብልኝ፣ አኖራቸው፣ ተንከባከባቸው ነው ያልኩት። እውነት ኢትዮጵያውያን፣ በእውነት ነው የምነግራችሁ። ከዛም ባሻገር ደግሞ ያው ሌሎችም ነገሮችም ስላሉ ያ ያ ተጨማምሮ እኔና ህፃናት ልጆቼ እንደዚህ ሆንን። ነገር ግን ስለያቸው እማገኛቸው አልመሰለኝም። በእውነት ልንገራችሁ ኢትዮጵያውያን፣ እኔን ቻን ያላቅም ተኝቼ እስከምነቃ ልጆቼን እማላምን በየደቂቃው እየሄድኩኝ የተኙበት ቦታ ቼክ ማረግ ናት። እንደገና ተኝቼ ትንሽ ከእንቅልፍ የተነስቼ ልጆቼ እና እንደዛ ማይ በየደቂቃው እናት በእውነት ነው የምነግራችሁ። አጠገቢ ሆነው የትም ቦታ ስንዞር ሶስቱም ልጆች ለደቂቃ ከአይኔ እንዲለዩ አልፈልግናት። ይህን ያህል ቀን ተለየቻቸው ስኖር ደግሜ አይናቸውን የማገኛቸው አልመሰለኝም ነበር። ስለዚህ የእውነት በአሁኑ ሰዓት ልጆችን ከማጣ እኔ የበደልኩትም ከሆነ ያው የበደለኝንም ይሆን በእውነት ኢትዮጵያውያን በእናንተ ፊት እሱን ይቅርታ ጠይቀዋለሁ። ምናልባት በድዬ ከሆነ አስቀይሜ ከሆነ እኔ እሱን ይቅርታ ጠይቃለሁ። ለምን እኔ የተናገርኩት ያወራሁት ውሸት የለበትም። ነገር ግን እኔ ይቅር ባይ ስለ ሰላም ኢትዮጵያውያን፣ ዛሬ በጣም አበዛውባችሁ ጨቀጨቅሽን እንዳትሉኝ። ነገር ግን አንድ ልቤ ያላረፈበት ነገር ስላለ እሱን መናገር ስላለብኝ ነው። ቅድም እንደነገርኳችሁ የሰው ልጅ የዋህ ከመሆኔ የተነሳ ይሄንን ሁሉ ነገር በትዕግስት አይቼዋለሁ እንጂ የከረረ ነገር ሲመጣብኝ እጥፍ እጥፍ ማለት ፈለ እንደዚህ አይነት ባህሬ ነው ያለኝ። በቃ በጣም ሩህሩህ፣ በጣም አዛኝ፣ በጣም ቻይ፣ በጣም ትዕግስተኛ። በእውነት ነው ምነግራችሁ ትዕግስተኛ አይገልጸውም። ባህሬ እንደዚህ ነው። በጣም በተደጋጋሚ ሰዎችን እታገሳለሁ፣ ለሰዎች እራራለሁ። ይሄ ባህሬ ነው። ስቲል አሳልፎ እየሰጠኝ ማለት ነው። በቃ እውነቱ ይሄ ነው። እሩህሩህ እና የዋህ ከመሆኔ የተነሳ ይሄንን ሁሉ ነገር በትዕግስት አይቸዋለሁ እንጂ የከረረ ነገር ሲመጣብኝ እጥፍ እጥፍ ማለት ፈልጌ አይደለም። እና እንግዲህ በእኔና በልጆቼ ላይ በደልን አደረሰብን ያልኩትን ተወልደ ከበደ እነሆ በዛሬው ቀን ያለም መድኃኒት ኢየሱስ ክርስቶስ ፈቅዶልኝ ለንስሐ ጊዜ ሰጥቶኝ በጣም ብዙ የእግዚአብሔር ቤቶች ሄጃለሁ። ነገር ግን አንድም ሰዓት ይህን ግለሰብ በአካል በፊት ለፊት አግኝቼ ለማነጋገር አልቻልኩም። ምክንያቱም ያው እንግዲህ እሱ በፊት ለፊቴ ስለማይመጣ ያንን ነገር ማድረግ አልቻልኩም። ስለዚህ ኢትዮጵያውያን እድሉን ስጡኝና ህጻናት ልጆች እንዲማሩልኝ ነገን እንዲቀጥሉልኝ። ብዙ የኢትዮጵያ ህዝብ አለ ሰፍ ብሎ እነዚህን ህጻናቶች ማስተማርና መንከባከብ የሚችል እኔ ደግሞ የጎደለኝ መስራትና አቅሜ የደከመው ብዙ ተቸግሮ ያሳድጋል ብዙ ተቸግሮ ብዙ ሆኖ ምናምን ብሏል። አሁን ዩቲዩብ ላይ እንግዲህ አቶ ተወልደ ሲናገር የሰማሁት ነገር አለ። ነገር ግን የሰው ልጅ ብዙ ተቸግሮ ብዙ ብዙ ተሰቃይቶ ብዙ ነገር ሆኖ እኮ ጤነኛ ሆኖ ነው ያንን ማድረግ የሚችለው። ጤነኛ ሳይሆን፣ ውስጥ አካሉ ተጎድቶ፣ ውስጡ ብዙ አይነት ስቃይ ያለበት ሰው ከዚህ በላይ እንዴት ሊጎዳ ይችላል ብዙ ተጎድተናል በቻል ነው አቅማችን ብዙ ተጎድተናል እኛም በምንችለው ሁሉ ብዙ ተጎድተናል እግዚአብሔር በሚያውቀው ብዙ ተጎድተናል ምናልባት እንግዲህ ፊታችን ተጫጭሮ ወይ እንግዲህ እግራችን አንድ እግራችን ተቆርጦ ወይ አንድ እጃችን ተቆርጦ ምናምን እንደዛ ካልሆነ የታየው በስተቀር እንደዛ መሆን ካለበት እንጂ ብዙ ተጎድተናል ብዙ ተሰቃይተናል እኛም በቻል ነው ብዙ ሆነናል ስለዚህ እኔ ልናገር መፈልገው ነገር ይቅርታ ማለት ፈልጋለሁ። እኔ መሞት አልፈልግም። ህፃናት ልጆችን ነገ ከነገ ወዲያ እናታቸው አለሁላቸው ብዬ ለአይናቸው እንድታያቸው ፈልጋለሁ። አዎ እነሱ ስለተለዩኝ ቶሎ ብላ ያለ ቀኗ እንድትሄድ፣ ቶሎ በቃ የሆነ ነገር ማውራት የለባትም፣ የሆነ ነገር ማናገር የለባትም፣ ለህዝብ ማሳ አሁን ብቻዋናት፣ በቃ ቶሎ እናጥፋት፣ ቶሎ ቶሎ እንጨርሳት ምናምን፣ እንደዛ በፍጹም በፍጹም። በእግዚአብሔር ስም በእውነት ንስሐ ግቡና ወደ እግዚአብሔር ተመለሱና እግዚአብሔር የሚፈልገውን ነገር አድርጉ። እግዚአብሔር የምትጠይቁትን ነገር ሁሉ ይሰጣቸዋል፣ በእውነት ተውኝ፣ እኔን አትግደሉኝ። እግዚአብሔር ምስክሬ ነው። ህፃናት ልጆቼ እኔን ይፈልጉኛል። ምንም ባይኖረኝ እናትነቴን ይፈልጉታል። ህፃናት ልጆቼም ደግሞ ባሉበት ደህና ይሆኑልኝ በእውነት። እስካሁን እግዚአብሔር እንደጠበቀልኝ እናንተም እንደጠበቃችሁልኝ፣ እንደተንከባከባችሁልኝ እግዚአብሔር አምላክ በእውነት እድሜና ጤና ይስጥልኝ። እኔ ሀሰትም ይሁን እውነትም ይሁን ማን ያውቃል እግዚአብሔር ያውቃል ማን ያውቃል፣ ኢየሱስ ያውቃል ማን ያውቃል፣ ባለቤቶቹ ያውቃሉ። በቃ እውነቱ ይሄ ነው፣ ለኢትዮጵያ ሕዝብ ግልጽ የማደርገውና እውነት የማደርገው ነገር ይህና ይሄ ብቻ ነው። ማን ያውቃል? ባለቤቶቹ ያውቃሉ? ማን ያውቃል? እግዚአብሔር ያውቃል። ነገር ግን ይቅርባይነት፣ መልካምነት፣ ደግነት ኪሳራ የለውም ይቅርባይ መሆን። ሰላም፣ የተከበራችሁና የተወደዳችሁ ኢትዮጵያውያን